ሰዎች አስክሪያት አሉ። ይሄ ይመላል ይምረና ለበረንጁ ምን አግባብ ቷችሁ ይቀጥል። ደሞ ምን ዘውድና ጎፈር የሆናችሁ ሰዎች ናችሁ ሁለታችሁ። ምን እንግዲህ አብርሃም አይደለም ዘውድና ጎፈር ተውና ለምን አይጥና ድመት አይሆኑም? እኛ ምን ይመለከተናል። ብቻ ፈረጆ አፍቅሯት ውሽሚትህን ማለት ነው። ካንተና ከሩታዬ ህይወት ብቻ ውልቅ ብላ ትውጣ። ለማንኛውም ውድ ተመልካቾቼ እኛ የምንፈልገው ይሄ ነው አይደለም? እናንተም የምትፈልጉት ይሄ ነው። ፈረጆ ብቻ ያፍቅራትና ከሩታ ህይወት ውልቅ ብላ ተውጣ። ውድ ተመልካቾች ላይክ፣ ሽር፣ ሰብስክራይብ እያደርጋችሁ እስከመጨረሻው መጨረሻው ከእኔ ጋር ሆኖ ሌላው አብርሃም ዛሬ ትልቅ ሰፕራይዝ አለ ብሏል ማለት ነው ሰፕራይዙ ለቤብዬ እናት ለሩት ታዬ ነው ማለት ነው። ሰፕራይዝ ምንድን ነው ቀለም የምትሉኝ፣ በደንብ አድርጌ የምነግራችሁ ይሆናል ማለት ነው። ውድ ተመልካቾቼ ታዲያ ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሆኖ የዘቡዬ ቤተሰቦች ማለት ነው። ብዙዎቻችሁን የእኔ ድምፅ ስሰሙ ረ ዘቡዬ የት ሄዳ ነው? ምንድን ነው ቤትሽ ማን የወረሰው እያላችሁ ነው ያላችሁት ማለት ነው። ያው ተናግር ያለው ዛሬ የት እንደሆነች በደንብ አርጌ የምነግራችሁ ይሆናል። ለባካችሁ ላይክ እያደረጋችሁ ሰብስክራይብ፣ ያላደረጋችሁ ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሆኖ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዘቡዬ ቤተሰቦች ሰላም ብያለው በያላችሁበት ሰላማችሁ አለ ያብዛልኝ። እንዴት ናችሁ? እኔ ያለው አልሐምዱሊላህ በጣም ደህና ነኝ ውዶችዬ። እንግዲህ ዛሬ በአዲስ ቪዲዮ ከች ብያለው ማለት ነው። ከች ያልኩት እንግዲህ በእግሬ አይደለም በኮሮ ነው። ለካ በኮሮኮንችም በእግሬ ነው የሚመጣ በታክሲ ነው የሚጣሁት ማለት ነው። ማ ዘቦ ቤት ማለት ነው። ዘቦ ብዬ ነው የገባው ሰው ቤት ማለት ነው። ያው ዛሬ አይደለም የገባውት ትላንትና ጀምሬ ነው ማለት ነው። ብዙዎቻችሁ ተቀብላችሁኛል። ብዙዎቻችሁ አንዳንዶቻችሁ ዘረጦ ምድረ ርጥርጥ ማለት ነው። እቺ ደግሞ ማናት? እቺ ደግሞ ቀለማ የምትባል ዘረጦ። እዚህ ቤት ምን አመጣት? ምንሆናችሁ ነው? በቃ እህቴ ይፈቅዳልኝ ቤቷ ዘው ብዬ ገብቻለሁ ማለት ነው። በዋና በር ሳይሆን በጓሮ በር ነው የገባሁት። ምንም ማድረግ አይቻልም። እንዲህ ምን አናደዳችሁን እዚህ ቤት በመገኘቴ ማለት ነው። ለተደሰታችሁ ደግሞ ቀለምዬ፣ የጓደኝነት የእህትነት ጥግ ላላችሁኝ ደግሞ አመሰግናለሁ፣ ክበሩልኝ ማለት ነው። እናም እንግዲህ ብዙዎቻችሁ ትላንትና ድምፅ ከሰማችሁት በኋላ ግራ ተጋብቷችኋል። ዘቦ የት ሄዳ ነው እያላችሁ ነበረ ማለት ነው። ወደ ዋናው ሀሳቤ ወደ መጣሁበት ከመግባቴ በፊት ዛሬም ደግሜ ልንገራችሁ፣ ዘቡዬ በድንገት ኢትዮጵያ ገብታ ነው ገባች አደለ? ኢትዮጵያ ገብታ ነው። ያው ኮሚኒቲዋን ላይ ያላሳወቀችው ቪዲዮም ያልሰራችሁ ያው ድንገት ነው የገባችሁ ማለት ነው። እንሻላ ትመለሳለች፣ ዱዓ አድርጉላት። አልሐምዱሊላ፣ ዋናው በሰላም ከቤተሰቦቿ ተቀላቅላለች ማለት ነው። ይህን የዩቱብ ቻናል ደግሞ የተቀበልኳት እኔ እንዳይቀዘቅስ እይታ እንዳይቀንስባት ብዬ ነው። ያው ባለችኝ ሰዓት አብቃቅቼ ነው ቪዲዮ የምሰራላት ማለት ነው ወላይ በዚህን ሰዓት በጣም ቢዚ ነኝ ማለት ነው ስራ ይበዛብኛል ሆኖም ግን የእሷ ዩቱብ ቻናል ከሚሞት እይታውን ከሚቀንስ ብዬ ልተባበራት ብዬ ነው እና እናንተን ደግሞ ከጎኔ ልትቆሙ ፈልጋለሁ ማለት ነው በምን በላይክ እና በሰብስክራይብ ማለት ነው እኔ ቢያንስ አስራ አምስት ሺህ ወይም ደግሞ ደሞ ሃያ ሺህ ሰብስክራይብ አስገብቻት የዩቲዩብ ቻናሏ እንድትረከበኝ ነው የምፈልገው ማለት ነው። እንደው ስወዳችሁ፣ ስሞትላችሁ፣ ስቀበር ላይክ እያደረጋችሁ የዩቲዩብ ቻናሏ ማለት ነው አንቀሳቅሱላት። ከቻላችሁ ወደ ቲክቶክ ሰፈር ወስዳችሁ ሰብስክራይብ አስደርጓት ነው የምለው ማለት ነው ውዶችዬ፣ ስወዳችሁ እና ኢትዮጵያ ገብታለች። በሰላም ነው የገባችሁ። አይዟችሁ እንዳትጨናነቁ ነው የምለው ማለት ነው። እናም ወደ መጣሁበት ወደ ገደለው ስገባ እንግዲህ ትላንትና ፈረጆ ሄርሜላን አፍቅሬያታለሁ ሳላቀው ዘው ብዬ ወደ ፍቅር መንደር ገብቻለሁ ብሏል ማለት ነው። ኧረ ወደ ፍቅር መንደር እንኳንም ተቀላቀልክ! ውሽሚትን እንኳንም አፈቀርክልን! እንኳንም አፈቀርካት! እንዲህ ደግ አደረግክ። ፈረጁ እኛ የምንፈልገው ይሄ አይደለም፣ ማንም አይደለም። አንተ ማንም አፍቅሯት ላጣ አድርጎ እየውሰዳት አይመለከተንም። ኧረ ምን ትወሰዳለች እናቴ! ዛሬ ደግሞ ጨራሽ ምን ብላ መጣች? ጉብል ጉብል የጥቁር ጠይም ወድጄ ምናምን ደግሞ ማንም ቢመክረኝ አልሰማምም ምናምን እያለች ዘፈኑ። እንደው ቀለሟ እኮ የዘፈን በዓድርኮ ነኝ። እውነት ነው ምላችሁ ግጥሙ አላወኩትም ብቻ። ጉብል ጉብል የጥቁር ጠይም እያለች አፍቀሬ ምናምን እያለች ዘፈን እየዘፈነች መታላችኋለች ማለት ነው። በዚህም አያያዟ እናቴ አይደለም ፈረጆ፣ ማንም ቢመጣሽ የምትል አይመስለኝም ልጅቷ ተለክፋለች። አዎ ከባለ ትዳር አሁን ከቤቢዬ አባት የተለከፈች ነው የምትመስለው ማለት ነው። ነገር ግን በዚህ አጋጣሚ ጋሻ አልቀበት ወይ አብርሃም ማለት ነው የቤቢዬ አባት ችግር የለውም። እሷታን አናግራትና ጠይቃትና የምትመልሰውን መልስ የምትሰሙት ይሆናል ብለዋል ማለት ነው። የምትመልሰውን መልስ የምትሰሙት ይሆናል ብለዋል ማለት ነው። ነገር ግን ቤተሰብ ከእሷ ጋር ጉዳይ ያለው ነገር ቢሆን እንዴት እንዴት ልታፈቅራ ቻልክ ምናምን ዘራፍ አይልም ነበረ። እኔ ግን ያው በዚህ አጋጣሚ የሆነ የተወሰነ ነገር ብቻ ወስጄበታለሁ። በቃ ከእሷ ጋር ምንም አይነት ነ እንደሌለው ማለት እኔ በጣም ያሳቀ ግን አብርሃም የአርቲስት አስረስ ቀለም ቀልድ እየቀለደ ነበረ ማለት ነው። ጉዱን ለማየት እያለ ማለት ነው። እና አብርሃም እኮ አይቀልድ፣ ሲቀልድ እስከ ጥግ ድረስ ነው ማለት ነው። ለማንኛውም ውዶችዬ እውነት የሚመስላቸው እኮ አትጠፉም ማለት ነው። ፈረጆ አፈቅራታለሁ ያለው የእውነቱ አይደለም፣ የእውነቱ አይደለም ብቻ ፈረጆ ከአብርሃምና ከሩታ ሕይወት ለማስወጣት የማይጥረው ጥረት የለም ማለት ነው፣ የማይታገለው ትግል ማለት ነው። በዚህ አጋጣሚ ውዶችዬ ፈረጆ ይሄን ነገር ይሄን አይዲያ ሲያመጣ ብቻን ከነሱ ህይወትም ለማስወጣትም ብቻ ሳይሆን እኔ ሳስበው ማለት ነው አብርሃም ለሄርሜላ ምናክል ስሜት አለው የሚለውን ነገር ለማወቅም ጭምር ነው የጣረው ማለት ነው። እና በዚህ አጋጣሚ ፈረጆ ትለያለህ፣ ጎበዝ ነህ ማለት ነው። አነጋገሩ እኔ በጣም ያስቀኛል ፈረጆ ማለት ነው። እና ፈረጆና ቢኒ ይመቻችሁ ማለት ነው። የአብርሃም የልብ ትርታ በደንብ አድርጋችሁ አድምጣችኋል ማለት ነው። ነገር ግን ከምንም በምንም ይሁን ብቻ ይቺ ልጅ ከአብርሃም ህይወት ውልቅ አድርጋችሁ አውጡልን። አሁን አብርሃም የቤቢ አባት ነው ማለት ነው። ሩታዬም እንግዲህ አልሐምዱሊላ አሁን በሰላም ልጇን ወልዳ ታቅፋለች። ከዚህ በኋላ በዚች ኮት የሆነች ሴትዮ እንድትበሳጭ አንፈልግም ማለት ነው ውዶችዬ። እናም ስለነሱ ጉዳይ ይሄን አካል ካልኩኝ እንግዲህ አብርሃም ዛሬ ትልቅ ሰርፕራይዝ አለ ብሏል ማለት ነው ወዶችዬ፣ እንኳን ደስ አላችሁ። የእውነት እጅግ በጣም ደስ ብሎኛል። የትላንትና ከሆስፒታል ወታ ወደ ቤት ስትገባ ብዙዎቹ ቅር ብሏቸው ነበር። እንዴት በእንደዚህ አይነት አቀባበል እንዴት እናቷ ቤት ደጅ ላይ ምናምን። ምንም ችግር የለውም አታካብዱ። ምንም ችግር የለውም ማለት ነው። ምን አነሰው? ደስ ይላል ማለት ነው በቃ ይሄ አንዳንድ ጊዜ በሶሻል ሚዲያ ያደጉት ሀገራቶች ምናምን እያየን የሆነ ብዥ የሚልብን ነገር አለ ማለት ነው። ከዛ ጋር የምናወዳደረው ነገር ማለት ነው። በእርግጥ አዎ ሩታ እንደ ልፋቷ እንደ ድካሟ ያንሳታል። ገባችሁ አይደለም? ሩታ እንግዲህ ከረግሰች ጀምሮ ከአብርሃን ጋር በጣም በጭቅጭቅ ነው ያሳለፈችው ማለት ነው። በጭቅጭቅ ማለት ነው። እና የበለጠ ደስ የሚል ሰርፕራይዝ ያደርጓታል ብዬ ነበር እኔም ራሱ በራሴ ማለት ነው። የጠበቅኩት ነገር ግን አልሆነም ደግሞ ኢንሻላህ ዛሬ ይሆናል ማለት ነው። ዛሬ ሰርፕራይዝ የሚያደርጋት እጅግ በጣም ትልቅ ነገር ነው። ነገር ግን ደግሞ አልነግራችሁ፣ ቤተሰብ አልነግራችሁ። እናንተ ሰዓቱ ሲደርስ የምታዩት ይሆናል ማለት ነው። እኔ ግን በውስጥ ሹክ ብለውኛል፣ ምን ሰርፕራይዝ እንደሚያደርጋት ማለት ነው። ሶ ቪዲዮን አይታችሁ ብትደሰቱ ነው የሚሻለው ማለት ነው። አብርሃም እናመሰግናለን፣ እናመሰግናለን ይህን ስላሰብክ ማለት ነው። አዎ እንደሆኔ ትናንትና ግቢውን አበባ በአበባ አድርጎ ምን የመሰለ መኪና አቁሞ ምናምን ሰርፕራይዝ ያደርጋታል ብዬ ነበር። ነገር ግን በዛ ቦታ ላይ አልተገኘም። ችግር የለበትም፣ ችግር የለበትም። እኛ ሀገር ላይ ደግሞ ታውቃላችሁ መልስ ካልተጠራ አማች ቤት ግቢ መግባት ከሚስቱ እናት አባት መገናኘት አይችልም ማለት ነው። ነገር ግን እኮ ዘመን መለወጫ ላይ መልስ ዘመን መለወጫ ነው፣ መስቀል እኮ መልስ ገብተዋል ተብሎ ነበር። እንደውም ቪዲዮ ደብቀውታል ምናምን እየታ አለ ነበር ብቻ እንግዲህ ስለ እሱን ቀስ እያለን የምናጣራ ይሆናል። ለማንኛውም ላይክ ሼር ሰብስክራይብ እያደረጋችሁ ውዶችዬ ላይክ ሼር ሰብስክራይብ እያደረጋችሁ አበረታቷት። ዘቡዬ ነው የምላችሁ ማለት ነው። እባካችሁ እኔ ብያችኋለሁ እኮ እንደ እሷ መቀለድ ባልችልም እንደ እሷ ድምፄ ባያምርም እንደ እሷ መሰከስ ባልችልም በአቅሜ ነው ብያችኋለሁ። ብቻ ላይክ አድርጉ።